በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ገብርኤል ዘኀዳር። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ሐሰት የሌለበት እውነተኛ፣ ንፍገት የሌለበት ለጋስ፣ መርኮኛችን ከምርኮ የሚመልስ ሕሙማንን ከደዌ የሚፈውስ ለጌትነቱ ምስጋና የሚገባው እኛን ከጥፋት የሚያድን በአካል ሦስት በአኗኗር አንድ አምላክ የሆነ እርሱን እያመሰገን በወርሃ ኅዳር 19 ቀን የሚጸለይ ደስታን የሚያበስር የሊቀ መላእክት ቅዱስ ገብርኤል ድርሳን መናገር እንጀምራለን። የሊቀ መላእክት ቅዱስ ገብርኤል ኃይለ ጸሎቱ በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። እመቤታችን ድንግል ማርያም በቤተ መቅደስ ሳለች አይሁድ በድንጋይ ንውገራት ብለው ተማከሩ። ድንግል ማርያም ካለችበት ቤተ መቅደስም በደረሱ ጊዜ መላእክት ከሰማይ ወደ እርሷ ሲወርዱ አዩ። የቤተ መቅደሱም ጉበንና መቃን እንደ እሳት ሲነዱ በተመለከቱ ጊዜ ፈርተውና አፍረው በየወገናቸው ወደ እየመጡበት ተመለሱ። ዳግመኛም በሥራይና ጥፋት ብለው ተማከሩ፤ እንደ አባታቸው እንደ ሴጣን ቅናት አድሮባቸዋልና። መጥቁል የተባለ ስራየኛም አመጡ። እርሱም አጋንንት ወይ ኑር ዱኝ ብሎ ሦስት መቶ ሰባ አጋንንትን ጠራቸው። ሰባ ላሞችም ለመስዋዕትነት አቀረበላቸው። እነርሱም የቀረበላቸውን ላሞች በድንጋይ ጸፍጸፍ ላይ አርደው ሥጋቸውን በሉ ደማቸውንም ጠጡ። ከመድኃኒተኛው መጥቁል ጋራም እመቤታችን ድንግል ማርያም ወዳለችበት ቤተ መቅደስ ሄዱ። መቤታችን ድንግል ማርያም ሊገሏት እንደመጡ አውቃ ሊቀ መላእክት ቅዱስ ገብርኤል ሆይ ወደ እኔና ብላ ጠራችው። ዳግመኛም መድሃናኤል ሄአውታኤል ተርቡታኤል አውዳኤል ሁኤል ዝኤል ግኤል ዮስሜር አድሜሽድቸር አዶናዊሮስ ሰራስ ቀሰሬላ ብላ ወደ እግዚአብሔር ጸለች። በዚህ ጊዜ ሊቀ መላእክት ቅዱስ ገብርኤል እጅግ የሚያስፈራ የእሳት ሰይፍን ይዞ መጥቶ መጥቁልን ቁልን ከሦስት መቶ ሰባ አጋንንት ጋር አጠፋቸው። ከእነርሱን ጋር አንድ ስንኳ ነበረም። ከዚህም በኋላ ካህናት አይሁድን መቤታችን ድንግል ማርያምን ከቤተ እግዚአብሔር ውጭ ልን አሏት። ሊቀ መላእክት ቅዱስ ገብርኤል ዳግመኛ መቶ ወለት ተዳይቶ የሰላምታ ይገባሻልና የውጭላቸው አይዞሻ፣ አትፍሪ ሁልጊዜ ከአንቺ ጋር ነኝና ብሎ ከነገራት በኋላ ከእርሷ ተሰወረ። እነርሱ ግን መልአኩ ከእርሷ ጋር ሲነጋገር አያውቁም ነበር። ዳግመኛም እመቤታችን ድንግል ማርያም በክቡር ድማትሪያኖስ ሀገር ሊባኖስ ተራራ ላይ ሳለች ቅዱስ ገብርኤል ወደ እርሷ ወርዶ፣ ወለተ ዳዊት ድንግል ሆይ ሰላም ላንቺ ይሁን፣ እነሆ ተነስተሺ ወደ ምድረ ግብፅ ሂጂ አላት። እመቤታችን ድንግል ማርያምም ከዚህ በፊት ሄሮድስ ያደረሰብኝን ሁሉ ልጄንም እኔንም ሊገሉ እንደነበረ ታውቃለ፣ ይህ እንዴት ይሆናል አለችው። እርሱም እግዚአብሔር ከአንቺ ጋር ነውና አትፍሪ፣ የሚያገኝሽ አንዳችም ክፉ ነገር የለም ብሏት ወደ ሰማይ አረገ። ከዚህ በኋላ እመቤታችን ድንግል ማርያም ወደ ግብፅ አገር ሄዳ ከአንዲት ሴት ዘንድ በደረሰች ጊዜ እች ክፉ ሴት እመቤታችን ድንግል ማርያምን ተሳደበቻት። ያን ጊዜ ምድሪቱ ተከፍታ ይችን ሴት ዋጠቻት። እመቤታችን ድንግል ማርያምም ከዚያ ሴት ቤት ገብታ አራት ወራት ከአምስት ቀን ተቀመጠች። ያን ጊዜ መልአኩ ለእመቤታችን ቅድስት ድንግል ማርያምና ለሚያገለግላት አረጋዊ ቅዱስ ዮሴፍ ተገልጾ ከዚህ ተነስታችው ወደ ሌላ ስፍራ ሄዱ አላቸው። ተነስተውም ሲሄዱ ግብፃውያን አረጋዊ ቅዱስ ዮሴፍን ይዘው እጅግ ደበደቡት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም በዕብራይስጥ ቋንቋ ስትጸልይ ሊቀ መላእክት ቅዱስ ገብርኤል እጅግ የሚያበራ የሳት ፍላጻ እንዳያዘ መጥቶ፣ ድንግል ማርያም ወይ በመዓልትም ቢሆን በሌሊትም ቢሆን እኔ ከአንቺ ጋር ነኝ፣ አምላኬ የእግዚአብሔር አገለግል ይዘንድ አዞኛልና፣ አይዞሽ አትፍሪ አላት። እመቤታችንም ግብፃውያን በአገልጋይ አረጋ ዮሴፍ ላይ መከራ ጽንቶበታልና ፈጥነ እርዳኛ አለችው። መላኩ ሊቀ መላእክት ቅዱስ ገብርኤልም ምድሩን በክንፉ እየመታ ከመሬት ወደ ላይ አርባ ዘጠኝ ክንድ ያህል ከፍ ብሎ ሄዶ አረጋዊ ቅዱስ ዮሴፍን የደበደቡ ብዛታቸው ዘጠና ዘጠኝ የሚሆኑ እኒያን ሰዎች በሰይፍ መታቸው። ወደ አረጋዊ ቅዱስ ዮሴፍ ተመልሶም ዳሶም አዳነው። ከእርሱም ጋር ወደ ድንጋዩ ጸፍጸፍ ሄደው መልአኩ ያንን ድንጋይ ለካለው። የድንጋዩ ጸፍጸፍም ቁመቱ አንድ መቶ ዘጠኝ ስፋቱ ሠላሳ ዘጠኝ ክንድ ሆነም። ያችንም ድንጋይ አንስቶ በወረውራት ካረፈችበት መሬት ላይ እንደ ገንዳ ሆነች። ከዚህ በኋላ ከእነርሱ ተሰውሮ ወደ ሰማይ አደረገ። ከዚህ በኋላ እመቤታችን ድንግል ማርያም ስትሄድ ቁመቱ ሦስት መቶ ጎኑ አርባ ዘጠኝ ክንድ የሆነ ዘንዶ ከሚኖሩበት ቦታ ደረሰች። ከአውሬውም ያድናት ዘንድ ወደ እግዚአብሔር በጸለየች ጊዜ ሊቀ መላእክት ቅዱስ ገብርኤል የእሳት ሰይፍ እንደያዘ ተገልጾ ድንግል ማርያም ሆይ የማደርገውን ተመልከች እንጂ ፈጽሞ አትፍሬ አላት። ሰይፉንም መዞ ደጋ ዴጋ ዲያጋ ባዳቦ የሚሉትን ቃል አጠራ። በሰይፉ ላይም እንትፍ ብሎ ያንን ከይሲ ቢያስነካው ከአስራ ሰባት ክፍላት ላይ ተሰነጠቀም። ከበዚያም ዘንዶ ሁድም ጥቁር አሞራ የመሰለ ወጥቶ በቅዱስ ገብርኤል ላይ ዘለፋን ተናገረ። መላኩም በእጁ እንደ ወፋን ስቶ ይዞ ከመቤት ድንግል ማርያም ጋር ትከራከር ዘንድ ምን ሥልጣን አለ በማለት ኃይሉን አሳየው። ያ ርኩስ መንፈስ ያለ ጊዜ አታጥፋኝ ሲል ተማጸነው፣ ትቶት ወደ ሰማይ አረገም። ዳግመኛም ሊቀ መላእክት ቅዱስ ገብርኤል በድንገት መጥቶ ድንግል ማርያም ሆይ ሰላምታ ይገባሻል። የእግዚአብሔርም ሰላሙ ከአንቺ ጋር ይሁንና ተነስተሽ በጸሎትሽ ከመቃብር የወጡ ሰዎችን ተመልከቻ አላት። በክብር የሚተካከለው ሊቀ መላእክት ቅዱስ ሚካኤል በዘመነ ብሉይ የእስራኤልን ልጆች ይመራቸው እንደነበረ እንደዚሁ ሊቀ መላእክት ቅዱስ ገብርኤልም በእግዚአብሔር ቃል አርሳቦን ያሴርቦን ዳናዳን ብሎ ባህርን በአዘዛት ጊዜ ግራ ቀኝ ተከፍላ መንገድ ሰጠች። እነርሱም በባህሩ ማከላለፉ ወንድሞቻችን ሆይ መቤታችን ድንግል ማርያም ከመላይክት ሁሉ ይልቅ ሊቀ መላይክት ቅዱስ ገብርኤልን እንደምትወደው ተመልከቱ። የልጇ የጌታችንና መላካችን የኢየሱስ ክርስቶስ ከእርሷ መወለድ ያበሰራት እርሱ ነውና። እንግዲህ እርሱ ቅዱስ ገብርኤል እንደወደዳት እንዳከበራትም ለእኛም እንዲሁ በችግራችን ጊዜ ፈጥኖ ይድረስልን። የሊቀ መላይክት ቅዱስ ገብርኤል አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘለዓለሙ፣ አሜን። ጸሎቱና በረከቱ ለዘላለሙ ሁላችንን ይጠብቀንና፣ ቅዱሳን ዮሴፍንና ኒቆዲሞስን እንደረዳቸው የሚናገር የሊቀ መላእክት ቅዱስ ገብርኤል ታምርህ ነው። ሄሮድስም በጽኑ ቅጣት እንዲያሰቃዩቸው እንዲገደሉ ማዘዘ። መልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤልም ከሰማይ ወደ እነርሱ ዘንድ ወርዶ ብርሃናዊ ክንፉን ሰወራቸው። በዚያ ቦታም ብርሃን መላ የጥሩ ሽታ መዓዛ መጣ። ሊቀ መላእክት ቅዱስ ገብርኤልም እንዲህ ሲል ተናገረ የመጥምቁ ቅዱስ ዮሐንስ ራስ ከዓመፀኛይቱ ሄሮድያዳ ነጥቄ በዓለም እንዲገለጽ ያደረኩ እኔ ገብርኤል ነኝ። የሄሮድስን አእምሮ ያጠፋው ሥጋው ተልቶም ክፉ ሞትን እንዲሞት ያደረኩ እኔ ገብርኤል ነኝ ብሎ ተናገረም። እንዲህ ብሎም ተናግሮ ተሰወረ። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና ንዑድ ክቡር የሚሆን አቡነ ገብረ መንፈስ ቅዱስን ተራርቶ በክንፉም ተሸክሞ ወደ ሰማይ እንዳወጣው የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በአንዲት ዕለትም ሊቀ መላእክት ቅዱስ ገብርኤል አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ ሰባቱ ሰማያት ድረስ አውጥቶ ከእግዚአብሔር ፊት አደረሰው። የዚህ ደስታን አብሳሪ ፍሱሃ ገጽ የሆነ የሊቀ መላእክት ቅዱስ ገብርኤል የገናነቱ ክብር ከቅዱሳን መላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቦና ሊመረመር የማይቻል ነው። የከበረ ባይሆንስ ኖሮ እግዚአብሔር የአንድያ ልጁን ልደቱንና ትንሣኤውን ወደ ሰማይ እርገቱ እንዲናገር ባላከውም ነበር። የክርስቶስ ወገን የሆናችሁ ወንድሞቼ ወይ እስኪ አስተውሉ ከእርሱ በስተቀር በክቡራን መላእክት ማዕከል ልደቱን ለመናገር ማን ተመረጠ? የሚመሰገን ጌታ ለሰማያውያን ሠራዊት ሁሉ ሳይገለጽላቸው በማይጸነ ድንግል ተወሰነ ብሎ መጽሐፍ እንደተናገረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረ ምስጢር ነውና፣ አሁንም ወደ ፈጣሪው ክርስቶስ እንዲያማልደን ከመቤታችን ከድንግል ማርያም ዘንድም እንዲያቀርበን በፍጹም ልባችንና በፍጹም ኃይላችን ሊቀ መላእክት ቅዱስ ገብርኤልን ውደደው። የዚህ ሊቀ መላእክት ቅዱስ ገብርኤልን መጽሐፈ ተአምሩን ከቅዱስ ወንጌል ከሰማይታትና ከጻድቃን ገድል አሰባስቦ የጻፈ ያጻፈ ሰው ኃጢአቱ ይሰረይለታል። አዋቂዎች በሰበሰቡበት እንደ ችሎታው ተገቢውን ድርሰት የሚያደር ስሬት ይገባዋል ሲል ቅዱስ ቄርሎስ ተናግሯል። ቅዱስ ሳይሮስም ወንድሞቼ ሆይ፣ ነገሬን ምንም ላስታውስ ብችል ይቅር እንድትሉኝ ማልዳችኋለሁ። ይህን ያደረግነው በሰው ፊት ክብርን ለማግኘት አይደለም፣ ፍቅሩ ስለጸናብን እንጂ። እንግዲህ የሚወደው ሊቀ መላእክት ቅዱስ ገብርኤል ድርሳኑን ላዘጋጀ ወዳጁ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም በሕይወቱም ዓለም በሞቱም ማደሪያውን ያበጅለት ዘንድ አስቡት። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። በአብ ቸርነት በወልድ ፈቃድ በመንፈስ ቅዱስም አጋዥነት በኔቅሎን ቤተ ክርስቲያን ስለተደረገው ድንቅ ተአምራት የትጉሃን መላእክት አለቃ ቅዱስ ገብርኤል የገናንነቱን ክብር የሚናገር ድርሳን ተፈጸመ። በካህኑ አውረጅ ቅዱስ ቤተ ክርስቲያን በታነጸች ጊዜ የሁላችን ጠላት ዲያብሎስ ወደ እርሱ መጥቶ ዋጋውን ለማስቀረት ሥራውን ለማሰናከል፣ ቀደም ሲል እንደታየው በሽማግሌ ተመስሎ መራራውን ጣፋጭ አስመስሎ በመናገር ሳይሆን መልኩ በአማረ ወጣት አምሳል ታየው። ካህኑ አውርም በጸለየ ጊዜ ያም ሰይጣን በእባብ ይመሰላል። የቅዱሳን ረዳት ሊቀ መላእክት ቅዱስ ገብርኤልም መጥቶ የተሰበሰበው ሕዝቡ ሊያው ዘንድ በብረት ሰንሰለት አስሮ በአደባባይ ይሰቅለው ነበር። የሊቀ መላእክት ቅዱስ ገብርኤል የታምራቱ ብዛትና የረድኤቱ ኃይል የተደረገ በኔቅሮን ቤተ ክርስቲያን ብቻ አይምሰላችሁ፣ በሌሎችም አህጉርና አውራጃዎች በብዙ ስፍራዎችም ነው እንጂ በቅዱሳን ነቢያት ላይ መንፈሰ ትንቢትን ለማሳደር የመጥምቀ መለኮት ቅዱስ ዮሐንስን መወደን ለመናገር ወደ አረጀው ካህንና ነቢይ ዘካርያስ የተላከ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስንም ልደት ለማብሰር ወደ ሰረገላ ብርሃን እመቤታችን እናታችን ድንግል ማርያም የተላከ ሊቀ መላእክት ቅዱስ ገብርኤል ነው። ዓለምን ዞረው ለማስተማር የተላኩ የቅዱሳን ሐዋርያትን ልቦና ለማጽናት በእሳት ተፈትነው ዲያብሎስን ድል ለሚነሱ ቅዱሳን ሰማዕታትም እሳቱን ለማጥፋት ቃለ መለኮትን ለማድረስ ወደ ቅዱሳን ጻድቃንም የሚላክ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ፍጹማን መነኮሳትን ከወላጆቻቸው ቤት አውጥቶ ቅንነት ያላቸው መሪዎችን መንግስቶቻቸውን ለመጠበቅ የሚላክ የሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ዘመን ጀምሮ በየጊዜው ያደረገውን ታምራትና የዚች ቤተክርስቲያን ሥራ እስኪፈጸም ድረስ ያሳየው ድንቅ ድንቅ ኃይለ ታምር ስንኳ ይቅርና የቤተ ክርስቲያን ሕንፃ ከተሰራች በኋላ በዓይን ያያችሁትን በጆሮም የሰማችሁትን ታምር ሁሉ ብልህ አዋቂ ሰው ቢጽፈው የዚህን ደርሳን ያህል ጽፍ በሆነ ነበር። በዚህች ዕለት በፈቃድ እግዚአብሔር በኤጲስቆጶሱ አባ ወልጅ የታነጸች ኔቅሎን ደብር ሥራ ተፈጽሞ በሊቀ ጳጳሱ ቃል ሥርዓተ ቅዳሴ የቤተ ክርስቲያን እንደተከበረ የአለቆች አለቃ በሆነ ሊቀ መላእክት ቅዱስ ገብርኤል አማላጅነትና በቅንና ታማኝ መሬጅ የዚችን አገር መልካም እድገት ያሳየን፣ አሜን። የዚህን ቃለ መጽሐፍ ድርሳን ለመስማት በዚህ ስፍራ መሰበሰባችው አባቶቼና ወንድሞቼ፣ የቶቼም የክርስቲያን ወገኖች በሆኑላችንም ላይ በሊቀ መላእክት ቅዱስ ገብርኤል አማላጅነት አምላካችን እግዚአብሔር በረከትን ያድለን፣ አሜን። በሊቀ መላእክት ቅዱስ ገብርኤል አማላጅነትም የዚህ መጽሐፈ ድርሳን ቃል ያዘኑትን የሚያረጋጋ፣ የድህዩትን የሚያበለጽግ፣ የተራቡትን የሚያጠግብ፣ ለተራቆቱት ልብስ፣ ለተጨነቁትም ጭንቃቸውን የሚያቃልል ይሁን አሜን። የሊቀ መላእክት ቅዱስ ገብርኤል አማላጅነት ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ይቺን መጽሐፍ በክርስቲያን እምነት ጸንቶ የጻፋት ያጻፋት ለልቡና ማደሪያ ለጥበብም ክፍሏ የሆነ የቅድስት ድንግል ማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ በመገናኛው ድንኳን ያገለግል በነበረው ካህኑ አሮን ይመሰላል። ክብሯን የሚያሰብ ዘንድ መንፈሳዊ ቃለ ድርሳንን እያዘጋጀ ለአንድዬ ልጇ ምስጋና ሲያቀርብ የልቦና ሐሳብ እንደ በገና ደስ ያሰኛል። እርሷም ጠላቶቹን ሴፍ በሚመዙ ጭፍሮች ታጠፋለታለች። የጸናች የጠላቱን አገርም ስም አጠራሯን ትደምስስ፣ ምሽጎቿንም ከሁሉም ይልቅ የሕግ አፍራሹን ቸብቸቦን ቆርጣ ታፈራርስ። ሊቀ መላእክት ቅዱስ ገብርኤል ወይን መጽሐፈ ድርሳንህን የሚጽፍና የሚያጽፍ የሚሰማና የሚያሰማውንም ኃይለ ብስራት ግዳይዋን በፊቱ ጥላ ደስ ይበል ትበለው። ዘወትርም ከእርሱ ሳትለይ ትጠብቀው። መልኳ እያበራ የልብሷም ዘርፍ ሲያንጸባረቅ ተመልክቶ ለድንግል ማርያም የምሥራች ቃልን ያበሰራት ሊቀ መላእክት ቅዱስ ገብርኤል ልቦናው ደስ ያሰኝ ዘንድ የድል አክሊልም በራሱ ላይ እያቀዳጀው ለዘላለሙ አሜን። አስቀድሞ የጻፈው እንዲህ አለ። ሁለተኛውም የሚከተለውን ተናገረ። አይላፍን የምትገዛ የመጎናጸፊያ ኅብረ መልክ የሳት ነበልባል የሆነ ክንፎችህ በነደሳት የተከበቡ ኃይልን የተጎናጸፍ ቅዱስ ገብርኤል ሆይ፣ የሀገሩን ግዛት ከጽንፍ እስከ ጽንፍ ያስተዳድር ዘንድ ኃይሉን አጽናለት። ዘሩን የብዙ ብዙ አድርገ አብዛለት። ተፍገምግመው ገደል የወድቁ ዘንድ ጠላቶቹን ከእግሩ በታይ ጣልለት። አመፅ የሚናገረውን አፍዝጋ አፍንጫውንም ሰንግ። ወይን ጠጅ ጠጥተው የሚሰክሩትን ውሃ አሳጣቸው። በጎዳናቸውም ላይ የሞት ወጥመድ አጥመድባቸው። በአንገታቸው ላይ የእሳት ሰይፍ ንቃጣባቸው። ጀርባቸው በበደል ጅራፍ ይገረፍ። ዘራቸው እንደ ቅጠል ይርገፍ። ራሳቸው በዱርና በገደል በባህርና በጥፋት ውቅያኖስ ውስጥ ይጣል። በፍዳና በመከራ ባህር ይስጠም ለዘላለሙ አሜን። ሊቀ መላእክት ቅዱስ ገብርኤል ወይ፣ አሁንም ይህን የክብርህን ቱርፋት የሚናገር መጽሐፈ ድርሳንን የጻፈ ያጻፈ በወንጌል ለምንታመን ክርስቲያን መሰብሰቢያ ትሆን ዘንድ በስም ይህችን ሕንጻ ቤተ ክርስቲያን ስላሳነጸው ሰውም የተለመደ መልጃን ዘውትር ወደ ፈጣሪ አቅርብ እንደ ግብፅ ወፍ ሽምግልናው በወጣትነት ታድሶ ለብዙ ሺህ ዓመታት በደስታ ይኖር ዘንድ ጸሎቱም እንደ ንጹሕ ዕጣን ወደ እግዚአብሔር ያድርግለት ዘንድ ከቀድሞ ደጋግ የከበሩ ሰዎች ጋር አንድነትን ያገኝ ዘንድ በሰማያም ደወርቅ ላይ ስሙ ተጽፎ ይገለጽለት ከአመፀኞች ዘመን በሰላምና በጸጥታ መርከብ ይሸጋገር። በየጊዜው ከሚነሳበት ጠላትና ከልዩ ተንኮልን ለዘላለሙ በክንፎች ተሰውሮ ይኑር። ስለዚህም ሰውና መላእክት በአንድ ቃል ሊሆን ይደረግለት ይበሉ አሜን። ይህንን መጽሐፍ ድርሳን የጻፈውን ያጻፈውን የጸለየበትንና የተረጎመውን በንግሥተ ሰማይ ወምድር እመቤታችን ድንግል ማርያም አማላጅነት በመላእክት በነቢያትና በሐዋርያት ልመና በጻድቃንና በሰማይታት አማላጅነት እግዚአብሔር በመንግሥተ ሰማያት ይማረን ለዘላለሙ አሜን። ይህ መጽሐፈ ድርሳን የሚነበበው የሚጸለየው ሊቀ መላእክት ቅዱስ ገብርኤል እመቤታችንን ባበሰረበት በወርሃ መጋቢት 29 ቀን ሲሆን፣ አባቶቻችን መምህራን ግን የቅዱስ ገብርኤል በዓል በወርሃ ታኅሳስ 22 ቀን እንዲከበር አዘዙ። ምሪታችን ድንግል ማርያም ያበሰረኝ የሊቀ መላይክ ቅዱስ ገብርኤልን በዓል ቦራ ታሳሳይ ሁለት ቀን አድርግለት ብላ በደስኪዎስን አዘዘችው። ይህም በዓል ከጌታችን ከትስቤቱ በዓልና በሀገረ ዳናጎ የሊቀ ቅዱስ ገብርኤል የቅዳሴ ቤቱ በዓል ጋራ የተባበረ በዓል ነው። እንግዲህ ሊቀ መላይት ቅዱስ ገብርኤል ከአመላካችን እግዚአብሔር ያማልደን ዘንድ ወር በገባ በ19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን መበለት ንዑስ ጸሪቀ መባ እንደተቀበልኩ ሁሉ ሁልጊዜ የሚያገለግሉ የአእላፍ መላእክት ምልጃ ይዤ በችግሬ ጊዜ የማቀርብልን ምስጋና ተቀበል ቅዱሳን ነቢያትና የወንጌል ሰባኪያን ሐዋርያት ሰማዕታትና ጻድቃን ትጉሃን መላእክትና ቅዱሳን ነቢያትና የወንጌል ሰባኪያን ሐዋርያት ሰማይታትና ጻድቃን ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ከታናሹ ብላቴና እስከ ሽማግሌ ድረስ የምንሰበሰብባትን የዚህችን ቦታ ጉባኤ ባርኩ። ይህን መጽሐፈ ጦማር ሰሌዳውን አዘጋጅቶ የጻፈውን ያጻፈውን፣ ያነበበውን፣ የተረጎመውን ቃለ ነባቡን በዝነህ ሊናው የሰማውን በደለኛን ሁሉ በመልጇን በምታስምር የጌታ እናቱ ቅዱስ ድንግል ማርያም አማላጅነት ጌታችን ኢየሱስ ክርስቶስ ይማረን፣ አሜን። ድርሳነ ገብርኤል ዘኀዳር ተፈጸመ። አነሳስቶ አስጀመረን አስጀምሮ አስፈጸመን። ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።